ነው እንደ አዲስ ከነሰ ነው ማለት ከዛ ታባራው ከንትሩ ላይ የወጣው አቧራም አንድ ኪሎ ከዚህ ውስጥ ወጣ። የሚበላ ያው ከደም ሲገርመኝ ማለት ነው። ብዙ ነው፣ የባሰ አልመጣም። ይህ እንግዲህ ጨረስን፣ አልነፅዳታችንም ምናምን አያችሁት? ይኸው ሲያምር ማለት ነው። ይሄ የወጣ ነው ቆሻሻ ነው ምናምን በቃ እንደዚህ በሚገባ ፏ አረግ ነው። ያን ኩሉ ቆሻሻ አውጥተን ማለት ነው። እድሜ ለሀያት ታጠቢ። ለማንኛውም እንደዚህ አድርገን ፏ ትክክት አድርገን ነው። ለመዳሜ እንግዲህ እዚ ጋ ቡናዋን ጠዋት ጠዋት እያለች እዚ ጋ ደግሞ ዥዋ ዥዌ ዥው እያለች ስልኳን እየጎረጎሬ የምታይበት ነው ማለት ነው። ሁላችሁ እዚ ጋ ደግሞ እዚ ጋ ደግሞ ጨለማ ሲሆን መብራት ይበራል እንደዚህ ማለት ነው። ይሄ መብራቱ ነው ይህ ማለት ነው። ከዛ እንደዚህ ታደርጋለች። በቃ እዚ ላይ እንደዚህ እግሯን እያወዛወዘይ ያቀዳማ እያለች እንደዚህ እያለች ማለት ነው። ቡናን ትጠጣላይ ማለት ነው። ለእኛም እንግዲህ እግዚአብሔር አምላክ መልካሙን ርዝቅ ይስጣን ብላችሁ ጸሎት አድርጉ። ሲ ከመዳን ቤት እንዲገላግለን። ጽዳት ደግሞ የምፈልጉ በዚሁ እናጸዳለን ማለት ነው። ይደውሉልን፣ ቁጥራችን እናስቀምጣለን። ደወል እያደረጉ ሀይ ይበሉን፣ እየመጣን እንደዚህ ፍክት እናረጋችኋለን ማለት ነው።

ሰው ሀገር በጣም የሚያስጣላው ምን ላይ እንዳይመስላችሁ እንደው በጣም የሚያሀዝነው ይኸው፣ ይሄ ልጅ የወደክ ሞት ቁጭ ብሏል። አታጠባብር አንተ ደግሞ ማረጋገው አርገ ይሄ ልጅ ቆሻሻ የሚያጸዱት አሉ ይለ እንደዚህ እየዞሩ ማለት ነው። የወደክ ሞት ቁጭ ብሏል። በጣም የሚያስጣላው የሰው ሀገር የሆነ ለምናገርፍ። አንዳንድ ጊዜ ደግሞ እንደው ቤት የሚሰራ ሰው መልካም ነው እላለሁ፣ ያ እንደዚህ አይነት ሰዎች ምናምን ስናይ እኔ ሳ የቤት የሚሰራ ሰው ደግሞ ጥሩ ኖራለሁ። አንዳንድ ጊዜ ደግሞ በጣም ያኔ በቃ ሰው ሲመራኝ ምናም ስራ ሲበዛ በጣም አናደራለሁ። እና እናንተስ ምን ትላላችሁ? እና በጣም የሚያዝነው የሰው ሀገር ኑሮ። ሁሉም እንደው ሁላችንም እግዚአብሔር አምላክ ካልንበት ህይወታዎቹ የራሳችን ህይወት የምንኖር ያደርገን ሉል እግዚአብሔር ሁላችንም ከክፉ ነገር ጠብቆ የራሳችን ህይወት የምንኖርበትን መንገድ ያመቻችልን በሆነ